ማርያም ቤዛ ልትሆናችልም የኦሮሞ ጳጳስ አላብዛት ቦይ ተመችተውኛል። ደገፍ ደግፍ ያለ ቆርጠህ ላክላቸው ቀጥሎ አትፍሩ። ይቅርታ ማለት አያስፈልግም። ለደንቆሮ ሕዝብ ይቅርታ ማለት ምን ያስፈልጋል? ተናግረዋል ተናግረዋል። ኢየሱስ ክርስቶስ ገልጾልዎት ከተናገሩ በኋላ ደግሞ ሕዝቡን ይዘው ገደል ሊገቡን ምን ማለት ስለ ኢየሱ ነው የመሰከሩ። ምን አባት እንጫጫለን? ማርያም የግድ ግድ በቤዛቱ ነው በቤዛ ለቤዛቱ ምን ታደርገህ ምን ታመጣባቸው? በቃ ተናገሩ ከጳጳስ እና ለምን መብት የለም? ምን አባት አደረጋቸው? እኔ አማራ ይገርመኛል። እኔ ኢትዮጵያን ስታማራት ሆዳ እኔ ትገርምኛላችሁ። ለእውነት ቁም አማራ ውሸታም ስለሆነ ቁር ይሳካል። እኒህ ሰው ግን ተረባረበ የመጣባቸው ኦሮሞ ስለሆነ ሌላ ምንም ነገር የለም። ፖለቲካ አልተናገሩም። ዘራቸውን አልጠቀሱም። ቤዛ ነው፣ ኢየሱስ ነው። ወደርከም ጠላ በቋንቋቸው መሰባበር እንደውም ደስ ይላል። የሚናገሩት አማርኛ አላ ቤት እንዲህ አይነት አባት ምን የሚፈልግ እኒን ባገኝ ይሳለማል። ማቲያስ የሚባል ሌባ በህዋት የተቀመጠ ጳጳስ ከማድረግ እኒን አምጥቶ ነው ቁጭ ማለት።